አለኝ በደህና በደህና ጊዜ ያመጣሁት ይሄንንበት እዛች ላይ ቆም ብዬ እኔ በጣም ተከፍቻለሁ። በጣ እኔ ካስቀየው ይቀርበለኝ አምላኬ ነው የምለው ለተፈጠረ ብ ነገር ግን እኔ ተጎድቻለሁ እና አንተ በ ክፈል ራስ አንተ የሚከፈላትን ወይ የሚከፈለውን ክፈል አንተ በቃ አንተ ራስ ክፈልኝ ካልኩ በኋላ ስለዛ ሰውም አላነሳም። በመጋቤ ነው የምሰጠው ከዛ በኋላ ነው በሆነ ነገር አይዋለሁ የሆነን ሰው በቃ መጥፎውን አልፈልግም ወይ መጥፎን አልፈልግም። ግን በቃ ማለት እኮ እንደዚህ አይነት ሰው ብሎ ቀርበው ሰው ምናምን ካለ በህይወት ምናምን ወይ ጓደኛም ሊኖር ይችላል ፍሬንድ ምናምን ግን እግዚአብሔር ይመልስ። ቢያንስ አንድ ሰው ሰው እስከሆነ ድረስ አንድ ቀን ጥሩ ነገራቸውን ማሰባችን አይቀርም። የሆነ ነገር ስንሆን አይደል መጥፎ ሰውንም እኮ አስበዋለሁ። የሆነ ሰዓት ተመልሰው ሰው የሚጠይቁሽ ጊዜ አለ አይደለ? ተመልሶ አንዳንዴ አዎ፣ ለምንድነው ያን ሶሪ የሚጠይቁች? አንቺ ለፈጣሪ እንትን ስላሽ እጅሽን ስለዘረጋሽ ስለጠየቅሽው ፈጣሪ ያ ሰውየ ኤክስ እንደሆነ ኤክስ እንደሆነ ትክክል አለመሆኑ እንዲያሳውቀው በአንቺ እጅ ላይ ጥለውና ሶሪ አጥፍቻለሁ ወይም ከሌለ ኮይ ነው ይልሻል። አሁን የሆነ ቀን ምን ተፈጠረ መሰለ፣ አንድ ልጅ አላውቀውም። ካለ ምን ተፈጠረ ምን የሆነ በውስጥ ይጽፍልኝና ዋትሳፕ አቅሻለሁ አይደለ? ከባለቤት ጋ ምናምን በዚህ ወጦ በዚህ ወርዶ ምናምን አለ። አያውቀኝም አውርቶኝም አያውቅም ምን አይነት ሰው እንደሆነ ማላቀውም ምናምን፣ አቅሻለሁ ከዚህ አትላንታ በዚህ ወጦ በዚህ ወርዶ ምናምን አለ ከዛ እኔ ጥሩ ብዬ ወደ ፖይንቱ እንድትገባ ነው የምፈልግ። ወሬው እንዲረዝም አልፈልግም። ከዛ በጣም ፈልጌሽ ነው ደውልኝ፣ በጣም ፈልግሻለሁ ምናምን ብሎ ደውል። በቃ ያስጨንቀኛል። በውስጥ ጋይስ። ከዛ የምንፈልገው ነው ብዬ እኔ አሁን ምንድነው የምመልሰው? ብዙ ጊዜ ዝም ብዬ አንዳንድ ቢዝነስ ምናምን ለመስራት ያሰበ ሰው ካለ እንደዛ ሊኖር ይችላል ብዬ ስለማስብ እደዋወላለሁ ወይ መልሳለሁ። ቢዝነስ መስራት ስለምፈልግ አንዳንድ ነገር እና ከዛ ስመልስ አውርቶኝ እኮ አያውቅም። ጥቁር ልሆን ቀይ ልሆን እኔ አይቼውም አላውቅም። እሱ ከዛ ምን አለኝ ፕሊስ ዶን ቴል ኤኒባዲ እና የሆነ ሀገር ላይ መኪና ይቆምብኝ ነው፣ ትራክ ድራይቭ እየነዳሁ እና ሶስት መቶ ብር ፈልጌ ነው። ሂ ዶንት ኖው ሚ ጋይስ አይ ዶንት ኖው ሂም። ሶስት መቶ ብር ፈልጌ ነው እና ፕሊስ መልስልሻለሁ ስጭኝ አለኝ። ከዛ የምሬ ነው ብለህ ኢቭን ባይመልሰው ልሰጠው ነው እኔ ሀሳቤ፣ በቃ ማለት ዝም ብዬ ያሰብኩት አንድ የማታውቁት ሰው እየተንከራተተ ትራክ ይዞ ማለት ነው መንገድ ላይ ያንን ነው የኔ ሀሳብ። የእሱ ሀሳብ የሰጠው ፎር ኤግዛምፕል በጣም ዝም ብሎ ቡልሽት የሆነ ሀሳብ ነው የሰጠው። ምን አለ፣ ብዙ አይነት ሲስተም አለ። ትራክ ድራይቨሩ ናቸው መቼም ገንዘብ ይኖራችኋል ወይ ካሻፕ የሆነ ሊበላሽብ ይችላል ብዙ ፍሬንድ አለ። አይ ሰው በተቸገርሽ ጊዜ አይሆንሽም ምናምን፣ ግን ትራኬ እንደዚህ ብሎ ምናምን የሆነ ቦታ ስመጣ እልክልሻለሁ ምናምን አለኝ። ግን እንደዚህ ለመጠየቅ ምን ያህል ተዋውቀን ነው ብዬ ነው። ወይ ጨንቆት ነው ወይስ ሰው አጦን የደወለ የሚለው ደግሞ ጥያቄ ሰጠኝ ለጭንቅላት ጋይስ። ለምን እንደዚህ አለ አልኩ። ዝም ብዬ ማሰብ ጀመርኩ። ልቤ ስጩ ይለኛልም፣ አትስጩ ይለኛል፣ ስጩ ይለኛል፣ አትስጩ ይለኛል። ካሊዶ ከዛ ወደ የትኛው አመራብኝ አትስጩ የሚለው ላይ ሆነ። እኔ ውስጤ ነው የማዳምጠው። ክርስቶስንም አትስጩ አለኝ ነበር። አትስጩ ስለሆነኝ ብቻ አልሰጥም አልኩ። አልሰጥም ሳይሆን አይሆን ብሰጥ እዚህም ሊሰማኝ ይችላል። አይሆን ብሰጥ ደስ ይለኝ ነበረ? አልኩት ግን። እኔ በቃ አሁን የሆነ ሰው እንትን ብሎኝ ልቤ ነው የሚያዘኝ። በቃ አርጊ አርጊ ካለኝ አረጋለሁ፣ ኖ ካለኝ ኖ። በቃ የማንን ስልክ ጠየቀኝ? የእንትና የሮዛን ሮዛን። ከዛ እንደዛ ብዬ ዘግቼበት ደግሞ ኦኬ፣ የሆነ ነገር ልጠይቅሽ ነበር ብሎ ደግሞ የሆነ የዞረበት ሰው ነው ብቻ። ሂዝናን ኖርማል የሮዛን ስልክ ታውቂዋለሽ አለ። ላይ የሮዚን ስልክ ፈልጌው ነበረ እሷን ብጠይቃት ኖ ስልኳን አላውቅም፣ ዘጋውበት። በቃ ለምን አትስጭዋለኝ? ውስጤ እራሴን ነው የማዳምጠው እኔ ለምን አንድ ሺህ ብር አይጠይቅም ውስጤ ካለኝ ልጆቼን ነው የምላቸው ከሆነ ደግሞ አልሰጥም። ቢኮዝ በዛ ብዙ ሰው አትላንታ ምሹር ብዙ ሰው ሊያውቅ ይችላል። ትራክ ድራይቨር ከሆነ ሰው እንዴት አያውቅም? እንዴትስ መጣውለት ማይንዱ ላይ በጣም ፈልጌሽ ነው እያለ ሳምንቱ ሙሉ ይጽፍልኛል። መኪና የቆመብኝ ነው መንገድ ላይ ምናምን። እንዴት ሰው አቶ እንዴት ነው የትዛልኩት ብዬ ነው በቀጠያየቁ። ደግሞ ትክክል አይደለም በገዛ ገንዘብሽም ሊያጠፋሽ ይችላል። ያንቺን አንደኛ ቻንስ ያንቺን አንደኛ ማለት ውስጥሽ ንጹህ ነው፣ የእውነት ሰው የሚባል ነው። ከአንቺ በላይ እኮ ያደርጉልኛሉ በጣም ብዙዎች፣ ከአንች በላይ ያደርጉልኛሉ። ግን ስብህና የሚባል ነገር አለ የሰው ልጅ የውስጥ ስብዕና የሚባል ነገር አለ። እኔ የሚያናደኝ ምንድን ነው፣ ሰዎች ስታደርጉላቸው ወይ እናንተን ተጠቅመውባችሁ እንዳለፉ ካሰቡ ነው። ድክመታቸው በቃ አንድ ሰው የሆነ ነገር ሲያደርግ ፈልጎ ደስ ብሎት ነው የሚያደርገው እንጂ ወይ አንደኛው ሰው ብልጡ ነው አይደለም፣ ወይ ሸውዷቸው አይደለም። እንደዛ የሚያስቡ ሰዎች ነው እኔ በጣም ያሳስቡ። አንድ ቃል አንተ ጥሩ ነገር ስላደረግክ ብቻ ሰውን እንደ ጅል ሊቆጡ ሰዎች አሉ። ነው አሁን እኔ ትሰጥ ገንዘቤን ዘመብያ አልሰጥም። ከሰጠው ሜይ ቢ ያንተን ደስታ ፈልጌ ወይ ደስ እንዲልሽ ወይ ደስ እንዲላት። ማንም ሙኜ ሰጭ ሙኜም አይደለውም ግን

ስትሰጪው ውስጡ ይናድዳል ግን ገንዘቡን ይፈልጋል። ከሁሉም ከባዱ ከባዱ ከባዱ ምቀኛና ጠላት እንደዚህ አይነት ሰው ነው። በወንድም በሴት ስሰጩ ውስጡ የሚቃጠለው ለምንድን ነው? ለምን ከሰው በታች አረከኝ? ግን ገንዘቡን እኮ ይፈልገዋል። ያንችን ገንዘብ እኮ ይፈልገዋል። ውስጡ እኮ ይቃጠላል። የዚህም ጊዜ ከፈጣሪ ጋር ነው ትግል እያደረገ ያለው ለምን ካሊዶ የሚገርመው ነገር ማማዬ ለማስመሰል ባላል እንደምሰጠው የእውነት ነው። ለምን እንደሆነ ታውቃለህ? ነው አረ እኔ ማቃሪ ነው ሰርቻለሁ። ጌታ ይመስገን፣ በጣም ብዙ ጥሩ ሰዎች አሉ በእኔ ዙሪያ በጣም ሁሉም ማለት ነው። ግን እኔ እንጃ ለምን እንደሆነ ታውቃለህ? የእውነት አለ አይደለ? የእውነት የእውነት አለ አይደለ? የእውነት የምትለው ነገር የለም እኔ የምትለው ነገር እንዳትማች ሄሉዬ ደግሞ የወዳጀነ የዶክተር ወዳጀነ ይመስላል ነው ያልሺው? የእውነት ሄሉዬ ጌታ ምስክሬ ነው። በህይወቴ ትንሽ ጊዜ ነች ብዙም አይደለም፣ በህይወቴ ያየሁት ግን እኔ እንጃ አላውቅም። ብቻ በጣም ብዙ ያረጉልኝ ሰዎች አሉ። ጌታ ምስክሬ ነው። በጣም ደስ ብሎኛል፣ ውስጤ ለምን ደሆነ ታውቃለህ? ውስጧ አስብህና የሚባል ነገር አለ የውስጥ የእውነት ነገር አለ አይደለ? የእውነት የእውነት የሆነ ነገር ደግሞ የሚሽለው ማንም የለም ከመድኃኒዓለም ውጭ። ለዛ ነው እኔ ሁሌ ሰዎች የሚጠቅማቸው ከሆነ ሰውን መጉዳት፣ ማርያም እኔ ተጎድቼ ነው ማድረግ ለአንድን ሰው የሚያስደስተው ከሆነ ያንን ነገር ግን፣ መልሱ በጣም ነው የሚከብደው። መልሱን የሚሰጠው ማነው? ፈጣሪ ነው። ደግሞ አባቱ አጣፍጡ እንደሚሰጥሽ ሁሌ ተጎዱ ማረን ነው ምላቸው የሆነ ነገር ይሄ በተለይ በጥቃቅና አነስተኛ ነገር እንደተጠቀመባችሁ ወይ እንደተጠቀመብሽ አርጋ የምታስብ ሴት ካለች ግብቱ ፎርጋር ያለሽ እና ማሚዬ፣ ሸረኛ መቀኛያ የያዝልሽ፣ አሜን። መረቅብ እንጀራሽን በላይ በላይ ይጨምርልሽ፣ አሜን። የእኔ አባት የረገጥሽ ሁሉ እርጥብ ይሁን፣ አሜን። የጣልሽው አያስነሳሽ የጣልሽውን አያስነሳሽ፣ አሜን። አቡ ፈጣሪ እንደፈለገ ያድርግሽ። ከባድ ዱ አይነት አይ አይስብር። ከልቤ ነው ዘማኔ። አሚን በሉ። ከታች ጋይስ በጣም ዱዐይ እያደረገ ነው። የሚመርቀን ማነው ያቋረጠው? ምቀኛ ምቀኛ። እዚሁ ላይ እኮ ነው የሚመጡብኝ። እዚህ ያለ ሰው ይሆናል የሚደውል። እኔታ እንደፈለግሽ ያርግሽ ማለት ይ ቆሻሻሽንም ኃጢአትሽንም እንደፈለገ ያርግሽ። በቃ የራሱ ነሻ የራሱ አሜን። ገብቶሻል። አግኝ ተገናኝ አትገኝት ያለሽ አሜን። አባት ልጆችሽን ይጠብቅልሽ፣ ምቀኛሽን ያረቅልሽ። በለኝ አባቴ። ምቀኛ የለኝም ብዬ ማስብ ሰው ነኝ ልጆችሽን በወግ በማድረግ ያስመርቅልሽ ከጎረቤት ምቀኛ በአካባቢ ሁሉ አላህ ያዝብሽ፣ አርቀኝ ነው ከአስመሳይ። አላህ ይጠብቅሽ በጎረቤት በአካባቢ በአገር ደረጃ የምትወደጂው ያድርግሽ። አሜን። የእኔ አባት እንትና አንድ ደበዚሽ ቤት በምናምን ነው

አላገባችሁ ማግቡም አግቡ ልጅ የምትፈልጉ አላ ልጅ ስ ስትመጡ፣ ሁን የቸገረኝ ቅዳሜን አላቀ፣ ሳተርዴን አላቀ፣ እሑድን አላቀ። በቃ እዚህ ዝም ብሎ ማርያም ነበረ እንዴት እንዳሳ፣ በቃ ፍስስ ያለ ሰው ነው የሚበዛው። በቃ አንዳንዴ ሰኞ ላይ ፍራይዴ አይታወቅም። አንዳንዴም እኮ በአንቺ ስነ ምግባር፣ በመልካም ነገር እኮ ዊንድ እንደሱ አረገኝ። በጥሩ ነገርም እኮ አለ እንደሱ አረገኝ። እንደዚህ የምትሉ ሰዎች አላ ይጨምርላችሁ፣ አሜን። እንደዚህ ዓይነት ሰዎች አሉ። እኔ አሁን የድሮ ሰዎች ናፈቁኝ። በቃ ማሚ የቱዴይ ሳተርዴይ፣ ፍራይዴ በቃ ለይስ ጎ ምናምን ምን አይነው አይገርምሽም? በቃ ዘፍዘፍ ይሉበታል ቤቱን አረር እባካችሁ። ቱዴይ ሳተርዴይ እኮ ግን ፍራይዴ እንደዛ ተበላ። አሁን እኔ ፍራይዴ አትላንታ እያለሁ እንደዛ ነው የሚያልፉ የነበር ሄዱ እየስታይ ኦ ማይ ጋድ ግፋ ቢል ካበሊባናቴ የምታከልት በቂቴ ቁጭ አረጉኝ። ሞራል የላቸውም፣ ሞራል የለም በቃ ማሚዬ፣ እንደዚህ ነው ምናምን አይሉ በቃ ገቸው እብላ ወይ ኩታዋን ለብሳ የምታይ በቃ ነገር ምንም ያለበት እንደዛ ነው። እኛ የሌለንን እኮ ስንት የሌለው ሰው አለ፣ የሞተም ደግሞ አለ። ምንድነው የሚጨነቅ? ተኝቶ አልጋ ላይ ደግሞ ቀኑ ሙሉ ሲሰቃይ ይውላል። እረ ስላለን ነገር ተው፣ ተው፣ ተደሰቱበት። ማርያምን አትጨነቁት። ስለ ሰው ነው የምትጨነቁት እናንተ አይነው። እህ ማሰብ እራሱ እንዳደረሽ ነው በቃ። ካ ቁጭ ብዬ ስለ ነገር ማሰብ ነኝ ነገ እንዳለብኝ ማርያምን ነው ለማድረግ ለምበላው ነገር በኋላ ምን መብላት እንዳለብኝ

እስኪ አንዴ ማይልብ ማይላፍ ድገምላችሁ። ጊዜው የገንዘብ ነው። አዎ ሳይጠየቅ ነው። አባቴ እኔ ጎሌን የሚያወርድልኝ ማርያምን። እኔ እውነቴን ነው። በቃ እዚህ ስትመጡ ለመደሰት ብቻ ነው። ፕሊስ በእግዚአብሔር እኔ አሁን ደግሞ እኔ አሁን ምን እንደሚያስጠላኝ ታውቃላችሁ? ከሰው ጋር ፐርሰናል ጠብ እዚህ ቲክታክ ላይ አምላኬ እንዳታመጣብኝ አደራ። አሜን፣ ያዝላት፣ ያዝላት። ከማንም ጋር መጣላት አልፈልግም። እኔ በቃ እንደው ብመጡ ሰዎችም እንደው አፌ አፌ አላርፍ ብሎ ነው የምመልሰው እንጂ አልፈልግም እኔ ከማንም ጋር መሰዳደብ ጋይስ

ደግሞ እኮ ጓስቲ ሰማይ ምድሩ እኔ እራሴ ድንግጬ የሚውት እኮ ከላይ ነው ስጦታ ነው በውስተሆ ዛሬ እንዲ ላረግነው ተብሎ ነው የሚነገር ዝም ብለን እንሄዳለን እኛ እኮ አሁን በጣም ተፈላጊ ሰውነን ከእኔ በላይ የሚባልበት ሰው አለ ሥራ ላይ በቃ እዚህ ቤት ስትመጡ ለመደሰት ለመጫወት ነገቲቭ ነገር ይዛችሁ አትምጡ ማርያምን ነው ብላችሁ። እኔ ከማንም ከሰው የበለጠ ነገር የለኝም። ከሰው የበለጠ ህይወት አልኖርም፣ ምንም አልኖርም። ግን ባለችኝ አምግድ አምግድ ኦልራይት ብሏል። በጣም በቃ እኔ እግዚአብሔር ካሊዶ ብነግርክ ለእኔ ያደረገው አላረገም። በቃ ይገባኛል። ክርስቶስ ቅድም ያልሽው ነገር እኮ ሄሉ ትዝ አለኝ ሄዶበት ማይመለስለት አላልሽ ሄዶ ማይመለስ ሄዶ ማይመለሷሉ። ያንቺን ቤት ደግሞ እኔ ፍቅሬ አጣ ይምጣ ቤት ብዬዋለሁ፣ ከዛሬ ጀምሮ በቃ